የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን ረቂቅ አዋጅ ላይ የሕዝብ ተወካዮች ምክር ቤት ውይይት አካሄደ። በተጨማሪም ምክር ቤቱ በሰላሳኛ መደበኛ ጉባኤው የከተማ መሬት ይዞታና መሬት ነክ ንብረት ማረጋገጥ አዋጅንም አጽድቋል። አንዷለም ተከታትሎታል። ስድስተኛው የሕዝብ ተወካዮች ምክር ቤት በሰላሳኛ መደበኛ ጉባኤው በተለያዩ አጀንዳዎች የመከረ ሲሆን የውጭ ዜጎች በሊዝ መሬት ባለቤት የሚሆኑበት ረቂቅ አዋጅ አንዱ ነው። ረቂቁን ያቀረቡት በምክር ቤቱ የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የመኖሪያ ቤት ፍላጎትና የሪል ስቴት ግንባታ በከፍተኛ ሁኔታ እያደገ በመምጣቱ እንዲሁም በመተማመን ላይ መሰረት ያደረገ ኢንቨስትመንት ለማሳደግ አዋጁ አስፈላጊ ሆኖ ተገኝቷል ብለዋል። በዚህም እየሰፋ የመጣውን የመኖሪያ ቤት ፍላጎት እና አቅርቦት ሚዛን ለማስተካከል እንዲቻል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 በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸወጥ፣ እንደማይሸጥ፣ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለ ነው መሬት የውጭ ባለሀብቶችም የውጭ ዜጎችም ነው እያለ ነው፣ አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያለ ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገገ ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። ቤት ለመግዛት ወይም ደግሞ የውጭ ዜጎች የሀገር ውስጥ ፋይናንስን እንደማይበደሩ ወይም እንደማይጠቀሙ ያስቀምጣል። ከዚህ አንጻር ግን እኔ ምናልባት አበድረን ለምን በዶላር እንዲመልሱ አናደርግም? ምክንያት አንደኛ የእኛ ፋይናንስ ተቋማት የዶላር ችግራቸውን ይቀርፋሉ ብዬ ስለማስብ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 ቻርተርን በሚመለከት እና ክልሎችን በሚመለከት በርካታ ዓመታት ቀደም ሲል የወጡ አዋጆች በሙሉ ለተረጓሜ ሲባል ክልል የሚለው ከተማ አስተዳደሮች ይጨምራል ተብሎ ነው የሚቀመጠው። ያለ ትርጉም ነው። ምክር ቤቱ ረቂቅ አዋጁን 1381 ዝባር 2017 በማድረግ በሶስት አቅቦ በአንድ ተቃውሞ አጽድቆታል።